አው እንባ ውሃ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። ውድና የተወደዳችሁ ያያሉ የገና ነው የቅዱስ የልዑል እግዚአብሔር ልጆች የመብዙሃን የመቤታችን የቅድስት ድንግል ማርያም የቃል ኪዳን ስጦታዎች የቅዱሳን መላእክት፣ የጻድቃን፣ የሰማዕታት፣ የነቢያት፣ ሐዋርያት የአቦ ደናግላን የደጋገመ ነኮሳት መነኮሳትና አባቶች አክባሮች ወዳጆች እንዴት አላችሁ? እግዚአብሔር ይክበር ይመስገን፣ ተመስገን። እንኳንም በዕለቱ ታስበው እና ተከብረው ለሚውሉ አመታዊ እና ወራሃዊ ቅዱሳን በአመት ታስብ ያለት በሰላም በፍቅር በአንድነት አደረሳችሁ አደረሰን። ውድ የተማሪያም ቻናል ተከታታይ ውድ ክቡራን እህት ወንድሞቼ እንኳን እንዲሁም ለወረሃ ጥቅምት እንኳን አደረሳችሁ አደረሰን። ሼር ላይክ ሰብስክራይብ በማድረግ አግዙኝ። ይቅርታ ጠፋ እያልኩ አንዳንድ የሚመጣው እንግዲህ በጸሎታችሁ አስቡኝ። እናም ከዚህ በመቀጠል ዛሬ አጠር ባለመልኩ ነው የሚመጣው ወይስ እንዳላበዛባችሁ፣ አጠር ያለች ግጥም ወደ እናንተ ይዤላችሁ ቀርቤያለሁ። የግጥሙ ርዕስ እንባ ውሃ ነው የተሰኝ ይሆናል። እንባ ውሃ ነው። እንሆ እንባ ውሃ ነው፣ ነገር ግን አርያም መድረስ ኃይል አለው። ያስፈርድብናል በእኛ ምክንያት እንባ ከፈሰሰ። እኛ ባንበድላቸው፣ ልባቸው አዝኖ ቅስማቸው ባይሰበር፣ እንባም ከአይናቸው አይፈስም ነበር። ዛሬ ባስለቀስን ነገ እናለቅሳለን። በመለስ ስማንችለው ጸጸትና ፍዳ እኛው እናተርፋለን። አዎ በእኛ ምክንያትን ባስላስፈሰስን ውሃ መስሎ እኛ ስለታየን ፍዳን በላና እንቀጣበታለን። የዘራነውን ማጨድ ግድለናልና ያንንም እያሰብን ምንም ቢሆን ስንሰራ የዘራ ነው ነውና የምናገበው ከጎተራ። ለአንቁ ሰው አልቃሻ ንፍርቅ አልናቸው እያስለቀስ ናቸው አይ ሕፃን አልናቸው እያደማ ናቸው። በእኛ ምክንያት እነሱ ከፍቷቸው እየነካካን አስለቀስናቸው፣ እየተሳለቅን እኛም ሳቅንባቸው። ወዮ ወዮ ለእኛ ለእነዚህ መሰሎች፣ የሰውን ያለብን ሰዎች ወዩልን። የተሳግኝተን ይቅርታ እንበላቸው። ዳግምም ለማየት እድላለን ይሁን ልባቸውን ባንጠግን ይቅርታ ጠይቀን፣ እኛ ለመዳን አሁን ብንሄድ እናገኛቸው ይሁን የት ናቸው? ስቅስቅ ብለው በእኛ ያለቀሱት እነሱ አምነውን እንባን ያፈሰሱት የታሉ? እንዴትና ምልጥ ከመጣብን ቅጣት ጣጣ መጥቶብናል፣ ባስፈሰስነው እንባ ምክንያት። የዘራውን ያጭዳል ሰው ሁሉ በምድር፣ የዘራውን ያጭዳል ሰው ሁሉ በምድር። እንኑር በጥንቃቄ ማንንም አንበድል፣ እራሳችን ነውና ያን የምናድን። ይቅር በሉኝ በእኔ ያዘናችሁ፣ እባካችሁ ማሩኝ እኔ በደልኳችሁ። ይቅር በሉኝና ልዳን። እህታችሁ ይቅርታ፣ ማሩኝ። ይቅርታ፣ ይቅር በሉኝ። ባስከፋዋችሁም እንዳታልፉኝ ሳትነግሩኝ፣ ለይቅርታ እድል ስጡኝ። ይቅርታ፣ ይቅርታ፣ ይቅርታ። ጸልዩልኝ ለእህታችሁ ተሰምቶም ጸሎታችሁ እግዚአብሔርም ምህረት እንዲያደርግልኝ ለእህታችሁ። አትርሱኝ አስቡኝ በጸሎታችሁ፣ እወዳችኋለሁ አትርሶኝ አስቡኝ። በጸሎታችሁ። ይቅርታ፣ ይቅርታ፣ ይቅር በሉኝ ማሩኝ። ይቅርታ፣ ይቅር በሉኝ። ዜና ክብራን እህት ወንድሞቼ የተማሪ ሜትሮ ቻናል ተከታታዮች የቀረብላችሁ ግጥም እንባ ውሃ ነው የተሰኘ ነበረ። ስላዳመጣችሁኝ ተልብ አመሰግናለሁ። ወስባሀቅ እግዚአብሔር ውሎላድ ድንግል ወልምስቀሉ ክብሪ ቆየን አሜን። ሼር ላይክ ሰብስክራይብ ማድረግን አትርሱ። ሰላማችሁ ይብዛ።